ረሳው? እንዴ አሁን ልቀቀኝ፣ አለቀ። እኔ አክብሬ ነበር፣ አንተ ግን ልትከበር አልቻልክም። ከቤት የትወጣለ? አትወጣም። አላማ የቲናን ልብ መመለስ ነው። ላይኔ እንደ ሰለቸችኝ። ማን በነገር እኔ አንተን ካልተበቀልኩኝ፣ ካሌብ። እናንተ ግን ለምንድን ነው ከቤት የማትወጡት? አባዬ እንዲለኝ አልፈልግም። አባዬ፣ ካልወጣለሁ። ካሌብ፣ ግን ደግሞ አሁን መሽቷል። ምን አገባኝ ታዲያ? ነው ተነስ፣ እናውጣ

ማን? ካሌብ። አዎ ካሌብ። እንደዛ ካሰብ ጠይቀው። ግን ከመጠየቅ በፊት ሚስቴን የሚወስድብኝ ምን በወስድበት ነው ብለህ ራስን ጠይቅ። አባትየውን ወይም ደግሞ ልጁን የሆነ ነገር እናድርጋቸው። አንተ ባክ፣ ምንም የምታደርግ አይነት ሰው አይደለህ። እና ቆይ ምን እንዳሰብሻ ነግ። እስካሁን እኔ የማውቀው እንደምገላቸው። ይኸውልህ ካሌብ ከኔ ጋር ከፍተኛ ጦርነት ልጀምር ፈልጋል መሰለኝ። ጦርነት አልክ? ቆይ ዱ ለም ተስቀይማታል። ቆይ አንተ በእኛ መሀል ምን አገባ? ኤደንን አትርፍ ነው ያልኩ፣ አትርፍ አያገባኝም፣ ገደል ግባ። ይኸው ልሽ ሄዱ። ሁሉንም ነገር ለአንቺ እንዳደረግኩ መረዳት አለብን። አልወጣም። አትጩህ። ይልቅ ነው አንተኛ፣ ካሊብ ቲናን ሰጥ አድርጎ ገደላት። ቲና ያደረገችው ማድረግ በጣም ከባድ ነው። መድኃኒት ጨምራ፣ የእንቅልፍ መድኃኒት ሰታ አብረዋል አደረች ይህንን ደግሞ ተጠቅማ አርግዣለሁ በማለት እሱን ከእጇ ልታስገባ ነው። ትሁቴ ወደ ክላስ በመግባት ያየችውን ማመና ቃታት አንድ ላይ ተቃቅፈው ተኝታ፣ ይሄማ የማይሆን ነገር ነው በማለት ደነገጠች ትሁት ስታያቸው። ምክንያቱም መጠጡ ላይ እራት ላይ እንደነበረ ጨምራበት ነበር መጠጡ ላይ። ሰላም ጤና ይስጥልን፣ ወድና የተከበራቸው የሳና ዛሬ ትሁት ክፍል 37 ተለቀቀ። ወደ ክፍል 36 ስንመጣ እንግዲህ ትሁት ማነስ ቲና ከካሊብ ጋር የመሰነባበቻ ለጥሩም ለመጥፎም ትዝታ እራት መጋበዝ አለብን መገባበዝ አለብም ልጋብዝራ ስትለው ለአንድ ቀን ብቻ በማለት ጥሪዋን ከሱ እንድትገላገለው ብሯን አራት መቶ ሺህ ብሩንም ሰጥቷት እራት ብቻ አንድ ብላ አሳምነው ነበር። እቅዷን ያሰበችው ቴና በጥሩ ጸባይተኛ ምስላ ለሁሉም የተቀየረች ሁሉንም እሺ የሚሏትም ሁሉ እሺ እሺ እያለች በመቀየሯ ሁላቸውም በጣም ተደናገጡ። ይች ልጅ ካለአንድ ነገር አይደለም እያለ ነበር ፍቅረኛዋ ፍቅረኛ ወይም ውሽማዋ ዳንኤልም ኤልም ለትሁቴ መጥቶ ይቺ ልጅ ተቀይራለች፣ ስለዚህ እንደዚህ ስትሆን የሆነ ነገር አስባ ነው፣ ተጠንቀቂ እያላት ነበር። ለትሁትም ትሁቴ ልታስፈራራኝ ነው እንዲህንን የምትለው ብላ ነበረ መልስ የሰጠው። ይሄም ከጠቀመህም ካልጠቀመህም ብላ ለካሊብ ነግረው ነበረ። ካሊብም ለሱም ተቀይራበታል ላይ ብሎ ነበረ። እንትን ያለችውና እንግዲህ ወደ ራት ግብዣው ስንመጣ የራት ግብዣው ላይ መድኃኒት የእንቅልፍ መድኃኒት ወይኑ ላይ ጨምራ እሱም በመጠጣት እንቅልፍ ላይ ነበርና አብራው እንድታድር አስደርገዋለች ማለት ነው። ይህንን ተጠቅመ እንግዲህ አርግዣለሁ የሚል ጨዋታዋ ልትጫወት ጀምራለች ማለት ነው። ይህን ያየችው እንግዲህ ትሁቴ በጣም ትደናገጣለች። አንድ ላይ አብረው አልጋ ላይ ስታያቸው አሁን በባልና በሚስት መግባት የሚመጣው ይሄ ነው በማለት እሷም እንግዲህ መታ ይህንን ስታይ በጣም ነው የደነገጠቸው። ትሁትም እንግዲህ እሷም ተነስታ ሄዳ አብረሽ አድረሽ እንዳይሆን የሰራሽ ጥጎል እያላት ነበር። ዳኒኤልም ሳይመለከትህም ብላ እሱንም አመናጭቀው ተነስታው ትሄዳለች። ምንድነው ያደረሸው አንተ ዝምበል በማለት ተነስታ ብቻዋን ነው ለማድረግ የሚያሰበችውና አሁን ላይ እንግዲህ ትሁቴ ክላስ ስገባ ዳንኤልም ማነው ካሊብም ምከሪኝ ብሎ አንድ ላይ ሆነው፣ አንተ ግን የምትወዳትና የምታፈቅራት ከሆነም ይቅር ብትላትስ ብላ ትሁት ምላሽ ትሰጠዋለች። እሱም እንግዲህ ይህንን ሲሰማ እንዴት አድርጌ ነው ይቅር ምላት? እንዴት ነው እንትንምለው? አባቴን ያደረገችውን ማድረግ አንቺ እያወቅሽ ይቅር ይባላል? እያላት ነበር። እሷም እሱማ የዋንተ ፍቅር ካለ ነብህና እንትን ካለብህ ብዬ ነው ስትለው ነበረ። ይሄንን ስትል እንግዲህ እሱም ይሄንን ባላት ጊዜ በፍጹም እያለን ነበር። እና ከሆነ በቃ ማስወጣት ነዋ፣ ምንድን ቀራቸው? እያለ መስለቀቀችኝ፣ እኔ እፈራለሁ፣ አንድ ነገር አድርጋኝ እንደው እንደተኛሁ እያለ ነበረ። እሱም እንግዲህ እሷም እንዴ፣ በአንዴ እንደዚህ እያለች በጣም ትደናገራለች ማለት ነው። እና ምን ዳንኤል ራሱ ወደ ትሁቴ ጋር በመሄድ ተውተን አንተ ለራስ አንተን የሚያሰብኩት ነገር አለ። የሰው ስትፈልግ የራስ እንዳታጣ ታያለች። ምን ማለት ነው ያለ? እኔ ከተገነት ከተረዳሁት ከተርዳሁት እንደዚህ ቴናን እንዳታጣ ብትለው በቴናስ የሚማን ነው ኤደንን እንዳታጣ በሚባል ጊዜ በኤደን የሚመጣብኝን ማንንም ሰው ቢሆን አልሰማም፣ አጋየዋለሁ ቤቱ ሳይቀር እያለ እየፎከረ ነው የሚገኘው። እንግዲህ ወደ ዳንኤል እና ማነች እናት ሆቴ እንደዛ ስትለው ነበር። እና ዳንኤል ማን ነው ካሊብ ዳኔ ምን ይላል? እንዴ በእሷስ ጨዋታና ጨዋታ ቀልድ አላቅም፣ እንማን ነው እንትን የሚለኝ እያለው እየፎከረ ነው። አንተስ ብትሆን ጨዋታና ቀልድ ነው በሚስቱ ላይ የእንትናን ስታደርግ የነበረው ቲናን የካሊብ እያለችው ነበር። በንዴት እየጨሰ ከቤት ይወጣል ማለት ነው ዳንኤል። እንግዲህ ካሊብም ትሁቴ መከረቸዋለ። ምክንያቱም ትሁቴም አባትዬውም ነበረ ያሉት ለምን ድን እሷን እንደ እንደ አንተን እንደዛ እንዳደረገች እንደ ፍቅረኛ አርገህ እንትን አትልም እንደ እንዴት ብዬ እያለ ነበር። ያው እንደ ውሸት አድርገህ እሷ ከተቀበለች ነግራሃት ለምን እንደዛ አርገህ አትበቀልም ትለዋለች። እሱም እንደ አባዬ አንቺ ማልሽኝ እያለ ነው። አባዬ ይበላ ይበላ አላቅም፣ ግን ይሄንን ነገር ብታደርገው ተዝቤት የሚወጡበት ምክንያት ይሄን ብይዝበት ነው ትለዋለች። አለቃሉ እኮ እያለ በንዴት ይገኛል ካሊም ማለት ነው። የእዚያን ጊዜ ትሁት ጋ ድና ጋር ይገናኝና ድናንም ሁሉንም ነገር ይነግራታል። ድናን ሲነግራትም እሽ ብለ ሀሳቡን ወይም ቢመጀመሪያ እንዴት ብሎ በማለት በመደንገጥ ነበረ ስትጠይቅ ስትለው የነበረችውና ይህም ባለት ጊዜ በጣም ነው እንትን ያለ ማለት ነው። እሷን ስደነግጥ በቃ ይሄን እኮ ያው በዝን ነው፣ ግን መስመር መሳት የለብንም እያለች ነበረ። እሺ በቃ እያለች ሀሳቡን ለመቀበል እኔ ጨጓራ የት ብሏል ከኔ እያለች ነበር። እንዴ አንቺ ምትሽ ተነካ አንተ ምንትተነካ እያሉ ሁለታቸውም ስም ልባቸው የተሰበረው እንግዲህ ቲናም ካሊብም ናቸው። ማን ነው? ዲናና ካሊብ ናቸው። እዚህ ጋር ልባቸው የተሰበረው የተጎዱት ማለት ነው። ስለዚህ እኛ ደግሞ በተራችን ለምን እሱን ቀጥላ አድርገን በእንደዚህ እንዲወጣ ለምን አታስወጧቸውን ብትልም እንደዚህ እናድርግ እያለ ነበር ሲል የነበረው። እናም ይሄንን ብሎት ዳኒ በንዴትና በስሜት ይሄዳል። አባ ግን በጣም ተናዷልና አንባቢና የጥበብ ሰው የሆኑት አባባ ማለት ነው ወይም ጋሼ አሁን ላይ እንግዲህ ካሊብ ጥሩ ጀብድ እንደሰራ ሰው ተጠንቀቅ እያሉት ስለነበረ፣ ምክንያቱም አይተኙም። እኔ በጥበብ ነገሮችን መራለሁ በማለት ነበረ ሲሉት እየነበረው እሱ ወደ ሽማግሌው ጋር በመሄድ አባዬ አብራኝ አደረች ብሎ እና ብራ ማደሯን ነው የምንነግረኝ ልነግረኝ ነው የመጣ ምን አደረግክ እንድልህ ነው የጠየኩ በማለት ሽማግሌውም በጣም ይናደዱና ትቶት ተነስቶ ይሄዳል። በጣም ስሜታዊ ይሆናሉ። ነገሮችን አንተ ማበላሸት እንጂ አባዬ ብለህ አትጥራይ በማለት በንዴት ይነሳሉ። እና አባዬ ልንገርም አንተ ያሰብከውን ሀሳብ አስቤያለሁ። ያው ከቲና ጋር ዴና ጋር ስለተነጋገረ ኤደን ጋ ኦኬ ብለዋለች። እና ይህን ስትለው ምን አብራ ስለተኛ ምን አይነቱን ከፍጅል ነው? አታስረዴም? ምን ልስማ? አብራ ስለተኛ የምንልሰራች ብዬን ልጠይቅ እያሉ አባባ በንዴት ይቆጡታል። ዳኒን ካሊብን ንዴታቸውን መጽሐፋቸውን ይዘው ተፊቱ ተነስተው በንዴት ተነስተው ይሄዳሉ። ነገሮችን ስላበላሸበት በጣም ተናደዋል። አባባሁን ላይ እንግዲህ ካሊብ በጣም ተናዷል ማለት ነው። አባቱም ትቶት ይሄዳል ተነስቶ ሲሄድ ከመንገድ ላይ ዳንኤልን ያገኘዋል ዳንኤልን ባገኘው ጊዜ ዳንኤልን ዘሎ ነው በቃ በስሜት ነገሮችን ሁሉ እንዳበላሸ ነው ፈጥኖ ምክንያቱም በእርግጥም ስሜታዊ ያደርጋል ሚስቱን ተቀምቶ የሚያደርጉት በቤታቸው ደግሞ ውጡ እንኳን ሲባሉ አንወጣም ብለው ፈጠው የቀሩ ናቸው ቴናና ዳንኤል በስለዚህ በንዴት አንገቱን ያንቀዋል ዘሎ ማለት ነው ካሌብ የሚያንቀው እባክህ ልቀቀኝ ሲለው ነበረ አንተ ለምን ከቤታችን አትወጣም? ያለው እንዴ ሚስተን አብረሃ አቅፈ መተኛ አይደል እያለ አደል ምንድን ነው የምትፈልገው? ለምን ነው እንትን የምትለው? እያለ አንገቱን ሲያንቀው እንግዲህ ከኋላ ፖሊስ እየመጣ ነው። እኔ መታሰር ከፈለግ እያዩን ነው እያለ ነበር። ይህን የሰማው እንግዲህ እሱም ይህን ሲያይ አንተ ብትታሰር ምንም ነገር ምንም አላማ ቢስ ነው፣ ቤት የለ ምን የለም። ስለዚህ ለአንተ ጥሩ ነው። እኔ ግን አላማ ብዙ ነገር ስላለኝ ሰርታ አልፈልግም ብሎ ለቆት ይሄዳል። ይለያያሉ። አባባም እንግዲህ ከቤት ሲገቡ ሁሉም ተሰብስበው ጨለማ ነው ቁጭ ለዋል። አባዬ ሲል አባዬ አትበለኝ ይላል። እንግዲህ ተናዷል። ና ካሊብም ማለት ነው፣ በልጁ ጥፋት ነገሮችን እየፈጠነ እያበላሸበት ስለሆነ ካሊብ አሁን ላይ አባባ ተናደዋል ማለት ነው። ስለዚህ ቁጭ እንዳሉ ከቤት ውጡልኝ ይለዋል። ከቤት ውጡ በሚለው ሰዓት መጀመሪያ ቲናን ኤደንን ያገኛታል። እሷን ስትሄድ ነገሮችን እንዳወቀ የነገረው ከዛ ስትሄድ ምን ነሽ ነው ምን አድርጌሽ ነው ግን እያለ ይልመጠፍ መጣል። እንግዲህ ዳንኤል ማለት ነው ይህን ስታይችት ሚስትህ መጣችለት ትለዋለች። ይህንም በምትለው ጊዜ እሷም ማነች ቲናም ትመጣና ከሱ ጋር ትቀመጣለች፣ ማለት ነው ሁሉም ቁጭ እንዳሉ እንግዲህ ሽማግሌው እናንተ ከሰው ቤት አወጡም እንደ ሲል አባዬ አባዬ አትበይም ይላታል። አሁን ምድራሱ ሱዳን ይሄኛው ካሌብ እንኳን እናንተ ልጅም አባዬ እንድለኝ አልፈልግም ይላሉ። ተናደዋል። በካሌብ ቀርመው እያበላሸ ስለሆነ ነገሩን አሁን ላይ ደግሞ እሱ አብራው ስላደረች አርግዣለሁ ብላ እንግዲህ የምታደርገው ነገር በጣም ቀውጤ ነው። እናም ሽማግሌው በዚህ በጨለማ እንዴት እንወጣለን እያሉ ነበርና ቤት እስከምንፈልግ 15 ቀን ስልጠን እያለ ነበር ሲሌ የነበረው ከድንገት፣ እንግዲህ ለማናደድ ነው። እና ኤደን ትመጣለች። ኤዱ ስትመጣ ሰላም ብላ ከካሊብ ጎን ትቀመጣለች። ካሊብም ይቀበላታል። ካሊብ እንዴ፣ እንዴት መጣሽ? እንዴት ነው ማንጠራች? ያ እንዴ ካሊብ ጋር፣ ካሊብ ጋር ተገናኝተ ካሊብ ና ብሎ ይመጣን ከካሊብ ጋር ትላለች። እንግዲህ ኤዱ ለማናደድ ገብተው ስለነበር ከቤት እንደወጡ ይህንን ሲስተም መጠቀም አለብን በማለት ወደ ውሳኔያቸው ገብተዋል ማለት ነው እንግዲህ ሄደ ኤደን ምየንም ብላ እንዴት ውቴ ቡና ስለ የመጣው እንግዳ እኮ ትልቅ እንግዳ ነው፣ እያሉ እነሱ በንዴት ይጻዛሉ። ወይኔ ሱፓርት ላይ በጣም ተሳኩት። እንግዲህ እንደ ነፍሰ ጡር አቅለሸለሸኝ፣ አስመለሰኝ አይ እግዚአብሔር አስመለሰኝ እያለ ነበረ። ደን ማን ነው ዳኔ ማለት ነው እንግዲህ። ዳኔ በእንትና የመጣብኝን ነገር የትም ቢሆን አለቅም እያለ የሚፎክረው ዳኔ ማለት ነው። አሁን ላይ አቅለሸለሸኝ፣ አዞረኝ፣ ሆዴን አዞረው ልቤት አመመ እያለ ነው ያለው። ይህን ያየው እንግዲህ ካሌ ፊት ጥሩ አይመስለኝም። ዳኒ ሂዶ ወደ መጸዳጃ ቤት ሄድያል አው ልነሳ እያለ በንዴት ተነስቶ ይሄዳል ማለት ነው። ዝጋ ሄዶ እንግዲህ ራሱን እንዴት እንዳደረገው ራሱን በኤደን የሚመጣበት በሚወዱበት ሰው የሚመጣበት እሱም እንግዲህ የሰው ሚስት እንደዚህ ነበረው ሽማውን ያደረገው ማለት ነው። እንግዲህ አሁን ላይ ካሊብም በንዴት መንፈስ ነው በደመ ነፍስ የሚመራውና አሁን ላይ ካሊብ ኤደንንም ውጭ ቢላትም አልወጣም እያለች እሷ እንግዲህ እንዲህ ተታረቅን አይደል እንዴ? ወደ ትሁት ጋር ሄዳ አየሽ፣ በባልና በሚስት ምን ታመጫለሽ? አንቺ ግን ምንድን እንዳደረግልሽ ነው የምትፈልጊው? እንደው ጸባይሽን፣ ይሄው ተታረቅን፣ በባልና ሚስት ገብተሽ እያለቻት ነበር ተይ እንጂ እያለቻት አንቺማ የሆነ ነገር አድርገሽ ነው እንጂ በፍጹም እያለች ነበረ። እንግዲህ ሽማግሌውም በጣም ተናደዋልና ትሁቴም አባዬ ምንድን ነው? በቃ እንትን ልበልልህ ቡና ላፍላለ ላለ እንትን ልበልልህ ግባ እያለችው ነበር። በፍጹም እያለ ነበር። እና አሁን ላይ እንግዲህ እኔ ያሳቀኝ የዳኒኤል ማቅለሽለሽ እንትን ማለት ነው እና ሂዱ ወደ ትሁቴ ካ ትሁትን፣ እንዴት እንደዚህ ያደርጋል? አንተ ነው እኔ ፊቱንም እየነገርኩ ነው። ራስ ላይ ያተኩር። አሁንም አረፈደብህ፣ ይዘህ ውጣ። ትሁትን ይቅርታ ጠይቅ ማናት ኤደንን እያለችው ነበር። ትሁቴ ምክር ሰጪ ናት፣ ለሁሉም ማለት ነው በሚገባቸው፣ እንደ ሽማግሌው በቀን ትነግራቸዋለች፣ ታስረዳቸዋለች። የሚሰማት ግን የለም። እና ይህን ተረድቶ እንግዲህ ዳንኤልም ይሄንን ደርሶ ሽማግሌው ምን ሲል እነሱም እያወሩ ሳለ ባልጋ ቤት አብረን እንተኛ መኝታ ክላስ ገብታ አብረን እንተኛ እንግዲህ የኔ ፍቅር በማለት ትመጣለች። የማታፍረው እ የማታፍረው ቲና ማለት ነው። ድፍረቷ የዚህ ጊዜ እንዴ ምንድል ሰሪ ነው። እንዴት አቀኔ እንደ እኔ ፍቅር ምንድን ነው የምትለው እያለች እንግዲህ እሷ እንደተኛ አርግዣ ያለሁም ብላ እንግዲህ ይሄንን ምንድና ሀሳብ ያሽ ብሏት ነበረ። ዳኒ እኔ ገድዬ ነው አንቺ በቃ ከዚህ ትናት ገድዬ፣ ሁለቱንም አንተ ከጎን ሁሌም አትሆንም፣ ሁለቱንም ሽማግሌውንም ሊሆንም ማን ነው ካሊብንም መገላቸዋለሁ እያለች ነበረ ስትል የነበረው እሷም እንግዲህ ክላስ ገብታ አብረን እንተኛ ብላ ገላው ልትሄድ ነው እንተኛ ሲል አንገቷን ይዞ እዛው ሲት ጣርኮ ተወጭ አንቺ ሴት ብሎ እንቃርጎ እዛው ላይ ጸጥ ያረጋት ነበረ። እዚህ ላይ ነው ያለቀው ማለት ነው። ቀጣይ ፓርት ምን ይፈጠራል የሚለውን እናያለን። ያለን እንግዲህ ካሌብ እያፈጠነ ነው ነገሮችን ቀርሞ እየተናገረ ሽማግሌውም አባባ አሁን ላይ በንዴትና በቁጣ ላይ ይገኛሉ ማለት ነው። ቀጣይ ክፍል ምን ይፈጠራል የሚለውን አብረን የምናይ ይሆናል። ለነበረው ቆይታ እናመሰግናለን። መልካም ጊዜ። ባይ ባይ።